በስማ አብ ወልድ ወመንፈስ ቅዱስ አህዱ አምላክ። አመ ሰብዑ ለመጋቢት በዛቲ ዕለት ኮኑ ቅዱሳን ፊልሞን ወአብላኒ ወሰማዕት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ሰባት በዝች ቀን የከበሩ ፊልሞንና አብላኒዎስ በሰማዕትነት አረፉ። ይህ ፊልሞንም የእንዴናው ገዥ በሆነ በአርያኖስ ፊት በአዝማሪነት ይጫወት ነበር። ከአዝማሪው አብላኒዮስም ጋር እርስ በርሳቸው ወዳጅን ወዳጆች ሆኑ። ለክብር ባለቤት ክርስቶስም ስለ ስሙ ምስክሮች ሊሆኑ ተስማሙ። አዝማሪው ፊልሞንም ልብሱን ወስዶ ለአብላኒዮስ ሰጠው። እርሱም የአብላኒዮስ ልብስ ለብሶ ወደ መኮንኑ ወደ አርያኖስ ገብቶ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመነ። መኮንኑን ተመልክቶ አዝማሪው እንደሆነ አሰበ። በፍላጻም እንዲነድፉት አዘዘ። ያን ጊዜም አዝማሪው ፊልሞን መሆኑን አውቆ እጅግ ተቆጣ። ደግሞ አብላኒዎስንም እንዲነድፉት አዘዘ። ሁለቱንም ነደፏቸው። አንዲት ፍላጻም ወደ መኮንኑ ተመልሳ ዓይኑን አወጣቻት፣ እጅግም አሰቃየችው። የከበሩ ፊልሞንና አብላኒዎስ ግን ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአብላኒ ወስ ክርስቲያናዊ ምንሱ ለፊልሞን ጸጋ እንተውሃ በበልብሱ በበሊህ ሃስ እምድረ ተመጥረ ማይሱ መታሪ ስጋው ሶበቀበላ ለፈውሱ ምክንያት ሚጠት ኮነቶ ለእልው እምርክሱ በዝች ምለት ጻድቅ ንጉሥ ቴዎድሮስ አረፈ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዝች ምለት ደግሞ ቅዱስ ትወድ ቴዎድሮስ በሰማዕትነት አረፈ። እርሱም ከገላቴ አገር የሆነ በምክርና በተግሳጽ አምልኮተ እግዚአብሔርን በማጽናት ያደገነ ወደ ካዲ መኮንንም ሂደው የክርስቲያን ወገን እንደሆነ ነገር ሰሩበት። መኮንኑ አስረው እንዲያመጡት አዘዘ። ቅዱስም ይህን በሰማ ጊዜ ሳይዙት ወደ መኮንኑ ሂዶ መኮንኑንና የረከሱ ጣዖቶቹን ረገመ፣ ዘለፋቸው። መኮንኑም እሱን በማስፈራት ሁኖ የስቃይ መሳሪያዎችን ሁሉ አሳየው፣ ለጣዖት እንዲሰዋ በመሸንገል አስገደደው። ቅዱስም ስለ ድንቁርናው ረገመው፣ ዘለፈውም። ከዚህም በኋላም የውስጥ ዕቃ እስኪታይ ሰቅለው ይሰቅለው ጎኖቹን ይሰነጣጥቁ ዘንድ መኮንኑ አዘዘ። ከዚያም ወደ ወይኒ ቤት ይጨምሩት ዘንድ ደግሞ አውጥተው በእንጨት እንዲሰቅሉት ቁስሎቹንም እንዲያድሱ ጎኖቹንም እንዲሰነጣጥቁ አዘዘ። እርሱ ግን መኮንኑ የሚያመጣውን ስቃይ እንደ ምንት አደረገው። በክብር ባለቤት በጌታችን ክርስቶስ በፍቅሩ ፍላጻነት ልቡ ተነድፏልና አይኖቹም ወደ ላይ ይመለከቱ ነበር። መኮንኑም ብርታቱን ባየ ጊዜ ራሱን በሰይፍ እንዲቆርጦ አዘዘ። ቅዱስ ቴዎድሮጦስም የራሱን መቆረጥ ሰምቶ እጅግ ደስ እያለው መጣ። ወደ እግዚአብሔርም ሲጸልይና ሲማልድ እንዲህ አለ። የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ አመሰግናለሁ። ከተከታተለኝ ክፉ ነገር ሁሉ አድነኛልና፣ በጠላትነት የተነሱብኝንም ወደ ገሃነም አወረድካቸው። እኔንም ከሞት በር ከፍ ከፍ አደረግከኝ። ይህንንም ብሎ በሰገደ ጊዜ ወታደሩም የቅዱሱን አይን ይሸፍን ዘንድ መሸፈኛ አመጣ። ቅዱሱም ይህ ሞትን ለሚፈሩ ነው፣ እኔ ግን በክብር ባለቤት በጌታዬ ኢየሱስ ክርስቶስ ስም ሞትን አልፈራም አለ። ወታደሩም ሰይፉን መዝዞ የከበረች ራሱን ቆረጠ። የሰማዕትነትንም አክሊል ተቀበለ። በረከቱም በላያችን ትደር ለዘላለሙ አሜን። ሰላም ለቲዮድ ወጢወስ ለገላትያ ባውዳ ዘሰረጸ ከመጽጌረዳ የታውቆ ለህማም